የእነጌታቸው ህወሃት በይፋ ተገነጠለ። የእነጌታቸው ረዳ ህወሃት ከነ ደብረ ጽዮን ቡድን ሙሉ ለሙሉ መገንጠሉን አውጇል። በአቶ ጌታቸው ረዳ ሲመራ የቆየው የህወሃት አንጃ ራሱን ወደ ቻለ ፖለቲካ ፓርቲ መሸጋገሩን ትላንት ሚያዝያ 192017 ዓ.ም ይፋ ባወጣው መግለጫ አስታውቋል። የእነጌታቸው የህወሃት አንጃ ከፍተኛ የሆነ የፖለቲካ ሽግግር ማድረጉን ይፋ አድርጓል። ተገንጥሎ ራሱን ወደ ቻለ ፓርቲነት መቀየሩን ዩኤምዲ አስነብቧል። የትግራይን ሰላማዊና ዲሞክራሲያዊ መጻኢ ድል ለማረጋገጥ እንደ እርምጃ የተቀየሰ መሆኑ የተገለጸው የውሳኔ መሰረት ያለው ተሳትፎን የሚያጎላና ከቀደማዊ አስተዳደር ሞዴል ወጣ ሊል እንደሚችል ተጠቁሟል። ከቀናት በፊት ጌታቸው የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉና የህዝቡን የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ የተቀባይነት እንደማይኖረውም መግለጻቸው አይዘነጋም። ጌታቸው ትግራይ ውስጥ እሳቸውን ለመግደል የተሸረበ ሴራ እንደነበርም በድጋሚ ጠቅሰዋል። መግለጫው ይፋ የሆነው የህወሃት ሌጋሲ በትግራይ ወደፊት ሚና ላይ ሰፊ ምክክር እየተደረገ ባለበት ወቅት መሆኑ ተመላክቷል። ምክክሩን ወደ ተጨባጭ መዋቅራዊ ለውጥ ለመተርጎም እንቅስቃሴ መጀመሩ እንዲሁ ተገልጿል። የነጌታቸው ቡድን ባወጣው መግለጫ ይህ እርምጃ የትግራይ ወጣቶች፣ ምሁራንና የሲቪክ ማህበራት ሰላማዊ ፖለቲካ ውይይት ለመጀመር የሚያደርጉትን ንቁ ተሳትፎ የሚያጎላ ነው። ውጥኑ አሮጌውን በትእዛዝ የሚመራውን የፖለቲካ ባህል ከማስቀጠል ይልቅ አሳታፊና ምክክርን በማጎልበት አዲስ ዴሞክራሲያዊ ስርዓትን ለማጠናከር ያለመ መሆኑን ገልጿል። መግለጫው አክሎም በህዋት ውስጥ ያለ አቶ ጌታቸው አንጃ ራሱን ወደ ፖለቲካ ፓርቲነት ለማሸጋገር መወሰኑ በዴሞክራሲያዊ እሴቶች ላይ ያተኮረ መሆኑን አመልክቷል። እንደ ቡድኑ ገለጻ ይህን የመልሶ ማዋቀር ስራ በጥንቃቄና በእቅድ እየተካሄደ ሲሆን፣ በክልሉ ሰፊ ዴሞክራሲያዊ ፖለቲካ ማዕቀፍ ለመገንባት ድልድይ ሆኖ ያገለግላል ተብሏል። በተጨማሪም ቡድኑ ሰላማዊ ፖለቲካ ውይይቶች ለማስቀጠልና ለማጠናከር በሁሉም የትግራይ ፖለቲካ ድርጅቶች በተለምዶ እንደ ባላንጣ የሚታዩትን ጨምሮ አንድነትና ትብብር እንዲደረግ ጥሪ አቅርቧል። መላው የትግራይ ህዝብና የህዝብቡ የነጻነት ጥያቄ ደጋፊዎች የትግራይ ወደፊት እጣ ፈንታ በዲሞክራሲያዊ መሰረት ላይ እንዲገነባ በዚህ አዲስ ጥረት ዙሪያ እንዲሰለፉ አሳስበዋል። ይህ ልማድ በትግራይ ፖለቲካ ምህዳር ላይ ጉልህ ለውጥ መደረጉን የሚያመለክት ሲሆን ይህም ከብዙ ዓመታት ግጭትና አምባገነና ያገዛዝ በኋላ ለላቀ ብዛሃነትና ምቅ እርቅ ለመፍጠር በር ይከፍታል ሲል መግለጫው አመልክቷል። ሌላው መግለጫው በደብረ ጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ተቋማት በዘዴ በማፍረስ የህዝብ ሀብት እየዘረፈና በህዝቡ መካከል ክፍፍል እንዲፈጠር አድርጓል ሲል ከሷል። መግለጫ የደብረ ጽዮን ቡድን በሙስና የተጨማለቁ ቢሮክራቶችና ህገወጥ አካላት ከየትኛውም የህግ ማዕቀፍ ውጭ የሚንቀሳቀሱ የትግራይን አንድነትና ብልጽግናን አደጋ ላይ የሚጥሉ ተግባራትን ሲፈጽሙ እንደነበር ገልጿል። የደብረ ጽዮን ቡድን ለትግራይ አስተዳደርና የኢኮኖሚያዊ መረጋጋት ወሳኝ የሆኑ ዋና ዋና ተቋማትን ህገወጥ በሆነ መንገድ በቁጥጥር ስር አውሏል ሲል ተጨማሪ ወቀሰ አቅርቧል። በትግራይ ልማት ማህበር፣ በማዕድን ቢሮዎች፣ በመሬት አስተዳደር መስሪያ ቤቶች፣ በከተማ ልማት ኤጀንሲዎች በውሃና መሰረተ ልማት መምሪያዎችና ቁልፍ የፋይናንስ ተቋማት ላይ ኢላማ ከተደረጉ መካከል ይገኙበታል ሲል አብራርቷል። እነዚህ እርምጃዎች በትግራይ ኢኮኖሚና ማህበራዊ ትስስር ላይ ከፍተኛ ጉዳት እንዳደረሱ የነጌታቸው ቡድን አመልክቷል። መግለጫው ህገ ወጥ ወረሮ አዲስ በሚመራው የትግራይ ጊዜያዊ አስተዳደር እየተመቻቸ ነው ብሏል። አስቸኳይ እርምጃ እንዲወሰድ የጠየቀው የአቶ ጌታቸው አንጃ የሲቪል ማህበረሰብ ድርጅቶች በህገ ወጥ መንገድ እየተፈጸሙ ያሉትን ስራዎች እንዲከታተሉ አሳስቧል። ጊዜው አስተዳደሩ በህገ ወጥ ተግባራት ለተዘፈቀው የነደብረ ጽዮን ቡድን የሚያደርገውን ድጋፍ እንዲያቆም ጠይቋል። የትግራይን ኢኮኖሚ በማበላሸትና ዲሞክራሲያ ግስጋሴን በማደናቀፍ ለሚያደርጉት ሚና የዓለም አቀፉ ማህበረሰብ ደብረ ጽዮንና አጋሮቹ ተጠያቂ እንዲሆኑ ይኸው መግለጫ ጥሪ አድርጓል። ተገንጣዩ ቡድን በመግለጫው ደብረ ጽዮንና አጋሮቹ የሰላም የልማትና የትግራይ ህዝብ ጠላቶች መሆናቸውንና ታሪክን በጥኑ እንደሚፈርድባቸው በመግለጽ ይህን መግለጫው እንደምድመዋል። ኢትዮጵያዊ አትሌት በዓለም አቀፍ የዳይመንድ ሊጉ መድረክ ላይ ያስተላለፈው መልእክት እያነጋገረ ነው። አትሌቱ በውድድሩ ፍጻሜ በአማርኛ ቋንቋ በወረቀት ላይ ጻፈውና ፍትሄ የጠየቀበት መልእክቱ አነጋጋሪ ሆኗል። ውድድሩን አምስተኛ በመውጣት ያጠናቀቀው አትሌቱ በውድድሩ አንደኛ ከወጣውና ከፍተኛ ግምት የተሰጠውን ሞሮካዊ አትሌት ካሸነፈው አትሌት ሳሙኤል ፍሬው በላቀ ትኩረስቧል። በቻይና ጂያሜን በተካሄደው የዳይመንድ ሊግ በወንዶች 3000 ሜትር መሰናክል ውድድር አትሌት ሳሙኤል ፍሬው ያሸነፈ ሲሆን አትሌት ኃይለ ማርያም አማራ አምስተኛ በመውጣት ውድድሩን አጠናቋል። አትሌቱ ውድድሩን ባጠናቀቀበት ወቅት ዓለም ይወቅልኛል ያለውን መልእክቱን በጽሑፍ አጋርቷል። የአትሌቱ የጽሁፍ መልእክት እኔ ቁጥር አንድ ሀብታም ነኝ የምቆጥራቸው ብርና መኪኖች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬስ ከዓለም አቀፍ በታሪክ መዝገብ የሌለብኝ ንጹሕ ወንድማችሁ ነኝ። በልጅነት ዕድሜ ብቸኛዋን የሰራሁትን ቤቴን ንብረቴን በአስቸኳይ መልሱልኝ ብለዋል። አትሌቱ ተወሰደብኝ ያለው ንብረት የትና በማን እንዲሁም መቼ የሚሉ ሀሳቦችን አልገለጸም። አትሌቱ በይፋ የጠየቀው የፍትህ ጥያቄን በተመለከተ የተለያዩ አስተያየቶች በስፋት በመጋራት ላይ ይገኛሉ። ባለፈው ሳምንት በአሜሪካ ጆርጂያ በድንገት ህይወቱ ያለፈው አርቲስት ሰለሞን ተካልኝ የት ይቀበር የሚለው ጉዳይ በሰፊው ሲያነጋግር ከቆየ በኋላ በመጨረሻም በዚያው በአትላንታ ኢንተርናል ሂልስ ሜሞሪያል ጋርደን በተባለ የመቃብር ስፍራ የቀብር ስነ ስርዓቱ የተፈጸመ መሆኑ ታውቋል። ሰለሞን ተካልኝ ሰሜን ሸዋ ቅበሩኝ ብለዋል በሚል መረጃዎች ሲሰራጩ ነበር። በሀገር ውስጥ ቅድስት ስላሴ ቤተ ክርስቲያን የሚፈጸማል የሚሉ መረጃዎችም ሲሰራጩ ነበር። ሆኖም በስተመጨረሻ በዚያው በአሜሪካ በአትላንታ ደብረጽዮን ቅድስት ማርያም ተዋህዶ ቤተ ክርስቲያን የጸሎተ ፍትሐ ስነ ስርዓት ጓደኞቹና ወዳጆቹ በተገኙበት ግብዓተ መሬቱ የተፈጸመ መሆኑን ዘገባው አክሎ አመልክቷል። ይህው መረጃ እንዳመለከተው ከሆነ ድምጻ ያረፈው በ57 ዓመቱ አመቱ ነው። የህይወት ታሪኩን አጠራርጎ ያስነበበው ዘገባው ሰለሞን ተካልኝ በአዲስ አበባ ዙሪያ ካለው ኮረብታማ ሰፈር ከወላጆቹ ከአቶ ተካልኝ ማህሪና ከእናቱ ከወይዘሮ ታዱሽ ተሰማብራክ ጥቅም 7 ቀን 1960 መወለዱን በህይወት ታሪክ ማህደሩ ላይ የተመለከተ መሆኑን አመልክቷል። የአራት ልጆች አባት ነውም ተብሏል። የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ለልጃቸው የሰጡት ስልጣን በሶማሊያ አነጋጋሪ ሆኗል። ፕሬዝዳንቱ ልጃቸውን የግል ጠባቂዎቻቸው አላፊ አድርገው ሾመዋል። ሶማሊያ ጋርዲያን ጋዜጣ እንደዘገበው ፕሬዝዳንት ሀሰን ሼክ መሐመድ የግል ጠባቂዎቻቸው አላፊ ያደረጉት አብዱል ፈታህ ሀሰን ሼክ የተባለው ልጃቸው ነው። ቀደም ሲል በዚህ ቦታ አላፊ የነበረው ማስላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡን ዘገባው አመልክቷል። ፕሬዝዳንቱ ይህን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸው እንግዲያ ተከትሎ መሆኑን የገለጸው ዘገባው። ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዚዳንቱ ልጅ አብዱል ፈታህ የሶማሊያን ጦር ኃይል የተቀላቀለው እሳቸው ፕሬዚዳንት ኮሉ በኋላ በቅርቡ መሆኑን የጠቆመው ዘገባው፣ አሁን በሚሄዱበት ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸው ዘግበዋል። ፕሬዚዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስትር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበርም አውስቷል። አልሸባብ ሞቃዲሾን ከሰሞኑ በእጅጉ ማስጨነቅ ችሏል። ዛሬ በጠዋቱ እንኳን በመዲናው ዓለም አቀፍ ኤርፖርት ላይ ጥቃት ተሰንዝሯል። በሶማሊያ ሞቃዲሾ በአደን አዴ አውሮፕላን ማረፊያ ዙሪያ ዛሬ ጠዋት 8 የሚደርሱ የሞርታር አረሮች መፈንዳታቸው የተዘገበው ከጥቃቱ በኋላ ማስጠንቀቂያ ደውል ተሰምቷል። የሶማሊያ መንግስት የጸጥታ ባለሥልጣናት በጥቃቱ የደረሰውን ጉዳት በተመለከተ መግለጫ አልሰጡም። ይህ ጥቃት የተፈጸመው ሶማሊያ በትናንትናው ዕለት አዲስ የመከላከያ ሚኒስቴር ከሾመሽ በኋላ ነው። ፕሬዚዳንት ሐሰን ሼክ መሐመድ በካቢኔያቸው ውስጥ ሹምሽር እያደረጉ ሲሆን፣ በተለይ በጸጥታ ተቋማት ላይ አመራሮችን በመለወጥ ላይ ይገኛሉ።